አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ፣ ውድ እና ተከበራችሁ የወሎ ጊራና ናችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱ ሊላህ። ዛሬ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንዳያችሁት ይህን ሰባት በስምንት ወይም ደግሞ ሰባ አንድ ወይም ሰባ ሁለት ቆርቆሮ ቤት ሙሉ ፊኒሽንግ ማለት ነው፣ እስከ መስታወቱ ሙሉ ማለት ነው። ጠቅላላ ስንት ፈጀ የሚለውን ኢንሻላህ የምነግራችሁ ይሆናል ማለት ነው። ወደ ቪዲዮው ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ ሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላለሁኝ ቀጥታ ወደ ቪዲዮው እናልፋለን ማለት ነው። እንደምትመለከቱት እንግዲህ ሰባት በስምንት የሚባለው በተለምዶ ወይም ደግሞ ሰባ አንድ ወይም ሰባ ሁለት ቆርቆሮ ቤት እንደዚህ ሙሉ ፊኒሺንግ እስከ መብራቱ እስከ ጅብሰሙ እስከ ኮርኒሱ እስከ ቀለሙ እስከ ኳርቲዝ እስከ መስተዋቱ ጭምር ማለት ነው በቃ ሙሉ ፊኒሺንግ ምንም የሚያስጨምር የሚያስቀንስ የሌለበት ማለት ነው፣ የፈጀው ነው ማለት ነው። እንግዲህ እንደምታዩት ይህ ቤት ኮርኒሱ እስከ ዙሪያ ኮርኒስ ነው የተሰራው። እንደዚሁም ደግሞ ዲዛይኑም እንደምትመለከቱት ነው። እዚህ ጋር ሳሎን ነው። ጅብሰምም እንግዲህ ቻክ ነው የተሰራው። እንደዚሁም ደግሞ ቀለምም የፕላስቲክ ወይም ደግሞ በጋዝ የሚበጠበጠውን ቀለም ነው ቤት ተቀባው ማለት ነው። እንደምታዩት እንግዲህ በጣም ነው የሚያምረው ፋ ብሏል ማለት ነው። ሲቀጥል ደግሞ መስተዋቱም እንግዲህ የላሜራው ብቻ ሳይሆን የውስጥ የመቃኑ ማለት ነው እሱ ተገጥሟል ማለት ነው መስተዋት። ስለዚህ ጠቅላላ ስንት ፈጀ የመስተዋቱም የኮርኒሱም የሚለውን ኢንሻላህ የምነግራቸውናል በኋላ ላይ። እዚህ ጋር የምትመለከቱት እንግዲህ ምኝታ ክላስ ነው። ምኝታ ክላስ ስፖትላይት አራት ስፖትላይት አለው አምፖል ደግሞ የ5500 ብር ከመካከል ላይ አለ። ለመኝታ ክላሱ ማለት ነው። ለሳሎን ደግሞ ትልቁ ነው የ6500 ብር ነው ማለት ነው። ቀለሙም እንግዲህ እንደምትመለከቱት የፕላስቲክ ቀለም ወይም የጋዝ ቀለም ብለን የምንጠራው እሱ ነው የተቀባው ማለት ነው። እንደምታዩት ያንጸባርቃል። በጣም ነው የሚያምረው። ቀለሙም ደግሞ ዲል በሚለው ነው የተቀባው ማለት ነው። እንደምታዩት እንግዲህ የሰራውም እብራሂም ነው። እብራሂምን እንግዲህ ብዙ ቤቶችን እየሰራ ታውቁታላችሁ ማለት ነው። ይህንን ቤት ያስዋበው እሱ ነው ማለት ነው። እስኪ ጋው ከእጇ ጋው ልጀምርላችሁ። እብራሂም እንግዲህ ሙሉ ፊኒሺንግ ከመስተዋት ውጭ ማለት ነው። መስተዋቱ ሌላ ሰው ነው የሰራው ማለት ነው። ስለዚህ ከመስተዋት ውጭ ያለውን እሱ ነው የሰራው ማለት ነው። እዚህ ጋር የልጆች ክላስ ናት እንደምታዩት፣ ዲዛይንም አላት። ማሻ አላ በጣም ታምራለች። ስለዚህ ኢብራሂም የእጅ ዋጋው ሰማንያ ሺህ ብር ነው ማለት ነው። በሰማንያ ሺህ ብር ይህንን ቤት ሰርቶታል ማለት ነው። እንደምታዩት የቃክላስ ነው። የቃክላሱም እንግዲህ እንደምታዩት ነው ማለት ነው። ነሶኬት ነማብሪያ ማጥፊያ በደረጃ አንዱ በነጩ ነው እንደምታዩት የተገጠመው ማለት ነው። እዚህ ጋር ኮሊደሩ ነው። ኮሊደሩም እንደምታዩት ነው፣ በሚያምር መልኩ ነው የተሰራው። እዚህ ጋር የምታዩት ደግሞ ኳርቲዝ ነው። ኳርቲዝ እንግዲህ ሀያ አምስት ኳርቲዝ ነው ይህ ቤት የፈጀው። ሶስት አይነት ከለር ነው የተጠቀሙት ማለት ነው። ሶስት አይነቱ ከለር እንግዲህ እርሳሴ እንደዚሁም ቀዩንና ነጩን ነው የተጠቀሙት ማለት ነው። ስለዚህ ሶስት አይነት ክለር በባለቤቷ ምርጫ ማለት ነው ተሰርቷል ማለት ነው። ስለዚህ ኳርቲዙ 25 ኳርቲዝ ለ7 በ8 ቤት ወይም ደግሞ ለ71 ወይም ለ72 ቆርቆሮ ቤት በቂ ነው ማለት ነው። ወደ መስተዋቱ ስናልፍ ደግሞ መስተዋት እንግዲህ ላሜራውንም እንደዚሁም የውስጡን ጭምር ነው የገጠመው መስተዋቱ ማለት ነው። መስተዋት እንግዲህ በ30 ሺህ ብር የውስጡንም የውጩንም አጠናቆ ገጥሞታል ማለት ነው በሰላሳ ሺህ ብር። ስለዚህ የዚህ አይነት ያው ቤት እና ቤት ይለያያል። ለምሳሌ ላሜራ ትልቅ ቤት አለ፣ ላሜራው ትንሽ ቤት አለ። እንደዚሁም የውስጥ የመቃኑም ትልቅ መቃን የሚገጠም ቤት አለ፣ ትንሽ መቃን የሚገጠም ቤት አለ። ይሄ ቤቱ ያው መነሻ እንደት አደርጉት ነው እንጂ ለምሳሌ እናንተ ቤት ጋር ቢለካ ለምሳሌ ወይ ከሰላሳ ሺህ ብር በላይ ይሄዳል ወይም ከሰላሳ ሺህ ብር በታች የሚሄድ ይሆናል ማለት ነው። ሳሎንም እንግዲህ እንዳያችሁት ጅም ላይት አለው አምፖል ትልቁ አለው እንደዚሁም ስፖት ላይት ወዲህ አስራ ሁለት ስፖት ላይት ነው ሳሎን ላይ የተጠቀመው ማለት ነው። ይህን ይህን ይመስላል ማለት ነው። እንግዲህ ይህን ቤት እንደዚህ አድርጎ ያስዋበው እብራሂም ነው ብያችኋለሁ። የእብራሂምን ስልክ ቁጥርም ኮሜንት ላይ ኢንሻአላህ አስቀምጣለሁ ማለት ነው። ማሰራት ለምትፈልጉ እንደተለመደው ተደዋውላችሁ የምታሰሩት ይሆናል ማለት ነው። እንግዲህ ጠቅላላ ይህ ቤት የፈጀው ጠቅላላ ስናደርገው ማለት ነው እስከ መስተዋት ጭምር ማለት ነው የፕላስቲኩ ኮርኒሱም፣ የመስተዋቱም፣ ሌሎች የቀለሙም፣ የጅብሰም ጠቅላላም በቃ ሙሉ ወጭ እስከ ሸዋር ቤት። ለምሳሌ ይህ ቤት ሸዋር ቤት የሚገርማችሁ አልተሰራም ነበረ ማለት ነው። ዝም ብሎ ባዶ ዝም ብሎ ሊሾ ተደርጎ የተቀመጠ ነበረ። ስለዚህ ያን ሸዋር ቤት ተገጣጥሞ እንደገና ሊሾ ተደርጎ ማቴሪያሎቹ ተገዝተው ነው ያንንም ጭምር ነው ሂሳብ የገባው ማለት ነው። ስለዚህ 13 ሺ ምናምን ብር ነው የሸዋሩ ማለት ነው። እስከ ሲሚንቶ እስከ እጇጋቸው ሊሾ የሚያደርገውም እንደዚሁም ደግሞ ከውሃ ልማቶቹ መጥተው ነው የሚገጣጠሙትም የእሱ ተደማምሮ ማለት ነው 13 ሺህ ምናምን ብር አካባቢ ነው የፈጀው ማለት ነው የሸዋሩ ስለዚህ እሱ ተደማምሮ ጠቅላላ 436 ሺህ ብር ፈይዝተዋል ማለት ነው። ይህ ቤት ጠቅላላ ሙሉ ፊኒሽንግ በ436 ሺህ ብር መስታወትም፣ ሸወር ቤትም፣ እነጅብሰም እነ ኮርኒስ፣ ጠቅላላ እነ ቀለም፣ እነ መብራት እስከ እጇጋው ጭምር ማለት ነው። እጇጋውም 80 ሺውም እዚህ ጋ ተደምሮ ማለት ነው። ጠቅላላ ለዚህ ቤት ያዋጡት ወጪ 436 ሺህ ብር ነው ማለት ነው። ስለዚህ በ436 ብር የእናንተ ለምሳሌ ሸዋር ቤታችሁ የተሰራ ከሆነ ከ ሺ ብር 13 ምናምን ብር ትቀንሳላችሁ ማለት ነው። ያና ያን ተደምሮ ነው ማለት ነው። ስለዚህ በ436 ብር ቤታችሁ እንደዚህ ፋ ተደርጎ የምታሰሩ ይሆናል ማለት ነው። ጊራና ሙኑ ከጊራና ሆኑ በቃ ይህን ታሳቢ አድርጋችሁ ስራ እንድትጀምሩ ማለት ነው። አንዳንድ ገጠመኞች ስላሉ ነው ማለት ነው። ለምሳሌ በትንሽ ብር ገምተው ይሰጧቸውና ያንን ብር ብቻ ይልካሉ ለቤተሰብ ጋር ሰሩልን ብለው። ከዛም እንደገና ያንን ቤት ሲገባበት ሊያንስ ይችላል ማለት ነው። እያነሰም እንደገና ብር ላኩ ሲባሉ እንዲህ በዚህን ያክል ይበቃል ብላችሁን የለም እንዲህ ብለው የሚሉ ቤተሰብ ጋር የሚጣሉ ሰዎች ስላሉ ነው ማለት ነው። ስለዚህ እናንተም ሰፋ አድርጋችሁ ብታስቡት አሪፍ ነው ማለት ነው። ስለዚህ አራት መቶ ሰላሳ ስድስት ሺህ ብር ብያቸዋለሁ፣ እስከ መስታወት እስከ ሙሉ። ስለዚህ እናንተም በዚህ መልኩ የምታሰሩ ይሆናል ማለት ነው። ቤቱ ማሻ አላህ በጣም የሚያምር ነው። እንግዲህ ባለቤቶችንም አላህ በፈለ በቀደረው ጊዜ ማለት ነው ለሀገራቸው አብቅቷቸው ወይም እነሱ በፈለጉበት ሰዓት ለሀገራቸው አብቅቷቸው የሚኖሩበት አላህ ያድርጋቸው ላለ ማለት ነው። ውጭ ነው ያሉት ባለቤቶቹ። እና እንግዲህ ደስ ብሏችኋል ብዬ አስባለሁኝ ማለት ነው። ይህን ቤት እንግዲህ ሐላፍትና ወሰጄ እኔ ነኝ ያሰራሁት ማለት ነው። ስለዚህ እብራሂምም እኔም እንሻአላህ አማናችንን ተወጥተናል ብዬ አስባለሁ ማለት ነው። የዘመድ ቤት ነው ቤቱ። ስለዚህ የእብራሂም ስልክ ቁጥር አስቀምጣለሁኝ። እብራሂም ጋር ተደዋውላችሁ በፈለጋችሁት ዲዛይን የምታሰሩ ይሆናል ማለት ነው። አሁን እዚጋ የተሰራው የኳርቲዙም ዲዛይን እንደዚሁም የፕላስቲክ ኮርኒሱም ዲዛይን በባለቤቶቹ ምርጫ ነው ማለት ነው። ስለዚህ እናንተም እንደዚሁ በምመርጡት ዲዛይን የምታሰሩ ይሆናል ማለት ነው። ይሄ ዲዛይን ብቻ ሳይሆን ሌሎች ሌሎች ዲዛይንም ስላሉ እናንተ በፈለጋችሁት ዲዛይን የሚሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።